የኤርትራ ጦር ወደ አሰብ ምሽግ ገባ ሻቢያ የጦርነት ዝግጅቱን የቀጠለ ሲሆን ወደ አሰብ ቡሬ ግንባር ከሰሞኑ ግዙፍ ወታደራዊ እንቅስቃሴዎችን እያደረገ ይገኛል የሻቢያው አፈቀላጤ አቶ የማነም ቀይ መስመራችንን የሚጥስ ወታደራዊም ፖለቲካዊም ትንኮሳ ከኢትዮጵያ በኩል እየተሰነዘረብን ነው ባሉ ማግስት ነው የኤርትራ ጦር ወደ ምሽግ የገባው እናስደምጣቸዋለን ጄኔራል ምግበይ ህወሓትን ለመታገል ጫካ በገባው ኃይልና በወልቃይት ላይ ዛቱ ፋኖን በመደገፍና ከሻቢያ በመተባበር በመከላከያ የተወነጀሉት የህዋቱ ጀነራል ምግበይ ኃይለም በተከዜ የዘብና ጫካ በገቡ የጌታቸው ረዳ ደጋፊዎች ላይ ዛቻ አሰምተዋል። እንመለስበታለን። በቀውስ ውስጥ የምትገኘው ደቡብ ሱዳን የኢትዮጵያን አንድ ወረዳ ባይል ተቆጣጠረች። የወረዳው አስተዳዳሪ ድንበር በተሻገሩ ታጣቂዎች መቁሰላቸውም ተነግሯል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ ሸሽተዋል። እንመለስበታለን። እስራኤል በደማስቆ የሶሪያ ፕሬዚዳንታዊ ቤተ መንግስት አቅራቢያ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 ጀኔራል ምግበይ ኃይለ ህዋትን ለምታገል ጫካ በገባው ኃይልና በወልቃይት ላይ ዛቱ። ፋኖን በመደገፍና ከሻቢያ ጋር በመተባበር በመከላከያ የተወነጀሉት የህዋቱ ጀኔራል ምግበይ ኃይለ በተከዘዘብና ጫካ በገቡ የጌታቸው ረዳ ደጋፊዎች ላይ ዛቻ አሰምተዋል። ጀኔራሉ እሳት ጎርሰው እሳት ልሰው ጦራቸውን ሰብስበው ባደረጉት ንግግር ራሱን ሀራ መሬት ብሎ የሚጠራውን የህዋት ተቀናቃኝ ኃይል በጠላትነት ፈርጀውታል። የምን ሀራ መሬት እያሉ ወደ ጫካ መግባት ነው። እንዲህ እንዲያ የሚሉ ሁሉ ጸረ ትግራይ ናቸው ሲሉ ነፃነታችንን በነፍጥ እናረጋግጣለን ብለው ጫካ የገቡትን አካላት ከሰዋል። ምግበይ በጸረ ትግራይ ጸረ ትግራይነትና በትግራይ ጸረ አንድነት የወነጀሏቸውን የህዋት ተቀናቃኞች በአፋርና ማራዋሳኞች ጫካ መግባታቸው ይታወቃል። ህዋት በትጥቅ ትግል ካልሆነ በሰላማዊ ትግል አያምንም ብለው ጫካ የገቡ ኃይሎች ከጌታቸው ረዳ ቡድን ጋር ግንኙነት እንዳላቸው ይነገራል። ራሱን ሀራ መሬት ብሎ የሚጠራው ቡድን አፋኝነት የከሰሰውን ህወሓትን ለመታገል ራሱን እያደራጅ እንደሚገኝ እየገለጸ ነው። ቡድኑ ኃይል እያሰባሰበ መሆኑ የሚያመላክቱ መረጃዎች ቢሰራጩም እስካሁን ድረስ በህወሓት ላይ የከፈተው የኃይል ጥቃት የለም። ጀነራሉ የጌታቸው ረዳን ቡድን በጸረ ትግራይነት በፈረጁበት ንግግራቸው ከአማራ እስከ አፋር ከኤርትራ እስከ ሱዳን አጣቅሰው ግዛት ስለማስመለስና ሰላም አቋማቸውን ይፋ አድርገዋል። የትግራይን ግዛት ለማስመለስ ዝግጁ መሆናቸውን በወልቃይት በኩል የሚንቀሳቀሰው የውሃ ጦር ዋና አዛዥ ምግበይ ትናንት በወታደራዊ ትርኢት ታጅበው መጽሐፍ ምረቃ ላይ ተናግረዋል። ምግበይ በመድረኩ ላይ ባደረጉት ንግግር ትግራይ በአሁኑ ወቅት የግዛት ሉዓላዊነቷን ማረጋገጥ ዋና አጀንዳዋ ነው ብለዋል። ለዚህም እርሳቸው የሚመሩት ጦር የትግራይን ግዛቶች በሰላማዊ መንገድ ማስመለስ የማይቻል ከሆነም ለማንኛውም ግዳጅ ዝግጁ እንዲሆን ትእዛዝ ሰጠዋል። በዚህ በኩል ምግበይ የሚያዝዙት ጦር ከተከዜ በቅርብ ርቀት ላይ ከነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ጦር ጋር ሲፋጠጡ፣ በሱዳን በኩልም ሌላ ጦር በተጠንቀቅ ቆሟል። ሱዳን የሰፈረው የህዋ ጦር ከቡድን መሳሪያም እስከ ታንክ ድረስ ታጥቆ ከወልቃይት በቅርብ ርቀት ላይ ሰፍሯል። ሸረሪና ተብሎ በሚጠራ በረሃ ላይ የሰፈረው የህዋት ጦር ወደ ወልቃይት ሰብሮ ለመግባት ስምሪት እየጠበቀ መሆኑ ሲሰማ፣ በጀነራል ምግበይ ኃይለ የሚመራው ጦር ደግሞ ከተከዜ በቅርብ ርቀት ላይ እየተጠባበቀ ነው ተብሏል። ጀነራሉ ስሜት በተቀላቀለበት አነጋገር ዛቻ ዘል ቁጣ ካሰሙ በኋላም እንደ ትግራይ ሰላም ፈላጊዎች ነን ሲሉ ተደምጠዋል። ከአማራም ከኤርትራም ካፋርም ከሱዳንም ጋር በሰላም መኖር ነው የምንፈልገው፣ ያሉት ምግበይ በግዛት ማስመለስ ጉዳይ ግን አንደራደርም ብለዋል። የኤርትራ ጦር ወደ አሰብ ምሽግ ገባ። ሻቢያ የጦርነት ዝግጅቱን የቀጠለ ሲሆን ወደ አሰብ ቡሬ ግንባር ከሰሞኑ ግዙፍ ወታደራዊ እንቅስቃሴዎችን እያደረገ ይገኛል። የሻቢያዋ ፈቀላጤ አቶ የማንም ቀይ መስመራችንን የሚጥስ ወታደራዊም ፖለቲካዊም ትንኮሳም ከኢትዮጵያ በኩል እየተሰነዘረብን ነው ባሉ ማግስት ነው የኤርትራ ጦር ወደ ምሽግ የገባው። የጦር አፋፍ ላይ የሚገኙት ኢትዮጵያና ኤርትራ ለጦርነት እጅግ መቃረባቸውን አስተያየት ሰጪዎች እየገለጹ ነው። የሁለቱ ሀገራት መንግስታት በቃላት ጦርነት ውስጥ ሲሆኑ፣ የፕሮፓጋንዳ ፍልሚያውም በሳይበሩ ሚዲያ ደርቷል። የኢትዮጵያ ሀቀኛ የባህር በር መሻት እንቅልፍ የነሳቸው የአዳሎ ቤተ መንግስት ሰዎች እንደ ህወሓት ካሉ የኢትዮጵያ የውስጥ ኃይሎች ጋር ከመስራት ባለፈ ጦራቸውን እያዘጋጁ ነው። በተለይም ኢትዮጵያ አስመልሰዋለሁ ባለችው አሰብ ግንባር ወታደራዊ እንቅስቃሴው እያየለ ዛሬ በተሰራጨ መረጃ የኤርትራ ጦር ወደ አሰብ ምሽግ እንዲገባ መደረጉን ይገልጻል። እዚህ በተጨማሪም በአሰብ የተሰማራውን የኤርትራ ሰራዊትና የጦሩን ምሽግ ዜጎች እንዲጎበኙና እንዲያበረታቱ እያደረገ ነው። ሻቢያ ከበርካታ ዓመታት በኋላም ከአስመራ ሁለት ቀን ሁለት ሌሊት በመኪና አባላቱን አጓጉዞ የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን አስጎብኝቷል። ይህም ጉዳይ ወደ የት እያመራ ነው ለሚለው የቀጠናው ጉዳይ ፍንጭ ሰጪ ነው ተብሏል። በቡሬ ጦር ግንባር ለተገኙት የአሰብ ከተማ ወጣቶች ማብራሪያ የሰጡት ጀኔራሎች ስለ ቀድሞ ውጊያዎች ታሪክና ስለሚመጣው ጊዜ ማስረድተዋል ተብሏል። ወጣቶቹ ለሀገራቸው ኤርትራ ሉዓላዊነት ለማስከበር ያለፈውን ታሪክ አውቀውና የአሁኑን ሁኔታ ተገንዝበው አስፈላጊውን ዝግጅት ማድረግ እንዳለባቸውም ተነግሯቸዋል። ስለ ቡሬ ግንባር የውጊያ ታሪክና ሁናዊ ሁኔታ ማብራሪያ የተደረገላቸው የአሰብ ወጣቶች ሌሎችም እኩዮቻቸው ማነቃቃት እንዲፈጥሩ በጀኔራሎቹ ተልዕኮ ተሰጧቸዋል ተብሏል። ወጣቶቹ በቡሬ ግንባር ባደረጉት ጉብኝት የኤርትራን ሉዓላዊነት ለማስጠበቅ በተደረገው ጦርነት ታሪክ ገለጻ ተደርጎላቸዋል የቡሬ ግንባር በ1990 እስከ 1992 የኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተደረገበት ትልቁ የፍልሚያ ቦታ መሆኑ ይታወቃል ጀነራሎቹ ይህንኑ ታሪክ ለአሰብ ወጣቶች በማስረዳት ዛሬም የሀገራቸውን ሉዓላዊነት ለማስጠበቅ ዝግጁ እንዲሆኑ በታሪክ ነግረው አነቃቅተዋቸዋል በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር ተሰልፈው የነበሩት ጀኔራሎች ዛሬም በዚሁ ተሰልፈው እንደሚገኙ የተሰራጨው መረጃ ያመላክታል። የኤርትራ ወጣት ለነጻነት ትግልና የሀገሩ ሉዓላዊነት ለማስከበር ዝግጁ እንዲሆን ያሳሰቡት ጄኔራሎች ሰፊ ማብራሪያ መስጠታቸውን ተገልጿል። ያኔ በኢትዮ ኤርትራ ጦርነት መሪ የነበሩት ጀነራሎች ከ27 ዓመታት ገደማ በኋላ ዛሬም በቡሬ ግንባር ተሰልፈዋል። ኤርትራ ከባድመ እስከ ቡሬ ግንባር ጦርዋን ድንበር ላይ በስፋት ማስፈሯ ሲነገር የነበረ ሲሆን የቡሬው በገደምዳሜም ቢሆን በግልጽ ወጥቷል። ኤርትራ ጦሯን በድንበር አካባቢ በተጠንቀቅ ያቆመችውም ከኢትዮጵያ ጋር ወደ ጦርነት ትገባለች የሚለው ስጋት ባየለበት ወቅት ነው። ኢትዮጵያና ኤርትራ ወደ ጦርነት ለመግባት በየፊናቸው ዝግጅት እያደረጉ መሆኑን ከዓለም አቀፍ ሚዲያዎች እስከ ፖለቲካ አዋቂዎች እያሳሰቡ ነው። በቀውስ ውስጥ የምትገኘው ደቡብ ሱዳን የኢትዮጵያን አንድ ወረዳ በኃይል ተቆጣጠረች። የወረዳው አስተዳዳሪ ድንበር በተሻገሩ ታጣቂዎች መቁሰላቸውም ተነግሯል። ታጣቂዎች ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ ሸሽተዋል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምታጎራብታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከረቡዕ ሚያዝያ 22 ጀምሮ እንደሆነም አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝብ ነጻነት እንቅስቃሴ ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስርየም በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጭ ምንጩ ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላም በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውን ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሪ ወረዳ ዋና አስተዳዳሪም አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጩ ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ሚያዝያ 23 ቀን 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በደንበሩ አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጸዋል። የወረዳው ዋና አስተዳዳሪው በጋምቢላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙ የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመላክቷል። አቶ ቶክ ሰውነታቸው ውስጥ የገባው ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው የወረዳ ኃላፊ ገልጸዋል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውንም ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኑሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበር አቋርጠው የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው እንደ መረጃ ያገኘ ነው እዚያ ብዙ ቤት ተቃጥሏል በርካታ ህዝብ እየተፈናቀለ ነው ያለው ብለዋል ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማም ፎርገንግ እየገቡ መሆኑን አክለዋል ታጣቂዎቹ በፓካንግ ቀበሌ ውስጥ የሚገኘውና የድንበር አካባቢ የሆነውን ብልኩን የተባለ መንደር ሙሉ ለሙሉ እንደተቆጣጠሩትም ኃላፊው ተናግረዋል እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግ ጥሪ አቅርቧል ጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይ የላሬ ወረዳ ፖሊስ ከዞኑ እና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹን ጠቅሷል። እስራኤል በደማስቆ የሶሪያ ፕሬዚዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ፈጸመች። ጠቅላይ ሚኒስትር ቤንጃሚን ኔታናሁም እስራኤል የሶሪያ መንግስት ጦሩን ከደማስቆ በስተደቡብ እንደሚያሰማራና በዱሩዝ ማህበረሰብ ላይ ስጋት እንዲፈጠር አትፈቅድም ብለዋል። እስራኤል በሱሪያ ዋና ከተማ ደማስቆም በሚገኘው ፕሬዚዳንታዊ ቤተ መንግሥት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁም አርብ ማለዳ ባስተላለፉት መልእክት የዱሩዝ ማህበረሰብ አባላትን ለመጠበቅ ቃል ገብተዋል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድን ለመከላከል የገባቸውን ቃል ተከትሎ እስራኤል ሶሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ እስራኤል በታሳስ ወር በሽር አላሳድን ከስልጣን ባስወገዱት የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊው ፕሬዚዳንት አህመድ አልሻ የተሰባበረችዋን ሀገር ላይ ቁጥጥር ለማድረግ ለሚያካሄዱት ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታናሁ ከመከላከያ ሚኒስትር እስራኤል ካትስ ጋር በጋራ በሰጡት መግለጫም እስራኤል ትናንት ምሽት በደማስቆ ፕሬዚዳንታዊ ቤተ መንግስት አካባቢ ድብደባ ፈጽማለች ያሉ ሲሆን ይህ ለሶሪያ ገዢ አካል ግልጽ መልእክት ነው። የሶሪያ ኃይሎች ጦራቸውን ከደማስቆ በስተደቡብ እንዲያሰማሩ አንፈቅድም ወይም በድሩዝ ማህበረሰብ ላይ የሚደርሰውን ማንኛውም ስጋት አንቀበልም ብለዋል። የእስራኤል ጦር በመግለጫው ኢላማውን ሳይገልጽ ከደማስቆ የአህመድ ሁሴን አልሻራ ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሶሪያ ባለስልጣናት ምንም አይነት የተሰጠ አስተያየት የለም። አሳድ በታህሳስ ወር ከስልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሶሪያ ያለውን መሬት ተቆጣጥራለች። ዱርዜን ለመጠበቅም ቃል ገብታለች። እንደ አውሮፓውያን አቆጣጠር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጡ በፊት የአልቃኢዳ አዛዥ የነበረው ሻራም ሶሪያን ባሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ የሆነ ያለ አይመስልም ሲል ዘጋርዲያን አስነብቧል።